ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ በመሆን አገልግሎት መስጠት መጀመሩን አስታወቀ። በአገልግሎት ጅማሮ ማብሰሪያ ሁነት ላይ የኢንቨስትመንት ባንክ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊል ውበት እንዳሉት ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ ለኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በተገነዘቡ ባለ ራዕይ ተቋማትና ዜጎች በብር 385 ሚሊዮን የተከፈለ ካፒታል የተመሰረተ መሆኑን ተናግረዋል። የዳይሬክተሮች ቦርድ ሰብሳቢው አክለውም የኢንቨስትመንት ባንኩ የኢትዮጵያ የካፒታል ገበያ ባለስልጣን መጋቢት 12 ቀን 2017 ዓ ም የስራ ፈቃድ እንዲሁም በኢትዮጵያ የሰነደ ሞአለ ነዋይ ገበያ ግንቦት 6 ቀን 2017 ዓ ም የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት መቀላቀሉን አስታውቀዋል የወጋገን ኢንቨስትመንት ባንክ አክሲዮን ማህበር ዋና ስራ አስፈጻሚ ብሩክታዊት ዳዊት በበኩላቸው ወጋገን ካፒታል ኢንቨስትመንት ባንክ በዘርፉ ፈርቀዳጅ አሰራሮች እንዲሁም የላቀ ደረጃን እያስቀመጠ በታማኝነትና በፈጠራ ላይ ተመርኩዞ በሴክተሩ ትርጉም ያለውን ለውጥና ስኬት ለማስመዝገብ እንደሚተጋ አስገንዝበዋል። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በኢትዮጵያ የካፒታል ገበያ መጀመሩን ተከትሎ በዘርፉ ያለውን ከፍተኛ የአገልግሎት ፍላጎት ክፍተት ለማሟላት የተመሰረተ መሆኑን የጠቀሱት ዋና ስራ አስፈጻሚዋ የካፒታል አሰባሰብን በማመቻቸት ኢንቨስትመንት ለማስፋፋት እና የኢኮኖሚ እድገትን ለማፋጠን ትኩረት ተሰጥቶት እንደሚሰራ ተናግረዋል። ዋና ስራ አስፈጻሚዋ አክለውም ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ ካፒታል ገበያ ለሚሳተፉ የመንግስት ተቋማትና ልማት ድርጅቶች እንዲሁም ንግድ ተቋማትና ለባለ ሀብቶች የሰነደ መዋለ ንዋዮች ግብይት የምክር አገልግሎት፣ የሰነደ መዋለ ንዋዮች አውጭና ገዢ የማገናኘት፣ በውክልና የሰነደ መዋለ ንዋዮች ግብይት የማሳለጥ እንዲሁም በተፈቀደለት ሌሎች ተዛማጅ የካፒታል ገበያ ዘርፎች ዋነኛ የሰነደ መዋለ ንዋዮች አከናዋኝ በመሆን የተሟላ የኢንቨስትመንት ባንክ አገልግሎት እንደሚሰጥ ተናግረዋል። በተጨማሪም የኢንቨስትመንት ባንኩ የተቋማት ግዢና ጣምራ ካፒታል መልሶ ማዋቀር አገልግሎቶችን እንደሚሰጥ ብሩክታዊት ዳዊት ገልጸዋል።